ካረግ ዶክተር ሊጠይቃ ሲመጣ እናም አይኗን ኮለል ኮለል እያረገች ስት ስትመለከተው መናገርም ምንም ማለት ስለማትችል በአይኗ ብቻ ነበር የምታወራው። ዶክተርም የራሱ የደረሰበት ነገር ስለነበረ በሀሳቡ እኔ እንደኔ ብቸኛ የሆነ ሰው የለም ነበረ። ግን አሁን እናንተን ሳገኝ ሰው አለኝ ብዬ ነበር የምኖረው። ግን ለምንድን ነው ሞት በማዘር እጉ ያሰር የነበረው አንቺንስ ስ ለምን እንደምወድሽ አላቅም እንድትለይኝ እንድትርቅኝ አልፈለግም እያለ በሀሳቡ ያወራል ከዛ እሱንም ካለ በኋላ እሷ ምንም መልስ ስላልመለሰላት ስላልመለሰችለት ሊነስ ሊሄድ ብድግ ሲል እጁን ያዘችው እንድቆይ ትፈልጊያለሽ አላትና ከዛ ቁጭ አለ በአጋጣሚ ክሩቤል በራን ኳኳና ገባ። ልክ እሱ ሲገባ ፊቷን ነበር ያዞረችበት። እጇንም ሀረግዬ ብሎ ሰላም ሌላት እጇን ሲይዛት ቀማችሁና እንደማትፈልገው ነገረችው። ከዛም ሀረግ እኮ ጠልታኛለች ዶክተር ሲለው፣ ታገስ ትንሽ ጊዜ ያስፈልጋታል ይለዋል። እሱም ምንም ነገር ሳይል ብድግ ብሎ ወጥቶ በሩን ዘግቶ ሄደ። ከዛም ዶክተር ሀረግ አይዞሽ፣ ያንቺ ልብ የይቅርታ ልብ ነው ይላታል። እሷ ግን አይኗን ቁልጭ ቁልጭ ከማድረግ ውጭ ምንም ነገር አልታረግም ነበረ። ክሮቤል ወደ ሳላ ሲሄድ ሊዲያ አገኛት። እናም አንቺ ስሚ እንዴት ልሽ ከእህቴ ጋር እንዳላይሽ፣ እህቴ ጋር እንዳትቀርቢ ይላታል። ክሩቤል ግን እንደማይፈልግ እንዳታያት ነው የሚፈልግ። ስማ እስከዛሬ ማን ነበረ የያዛቸው? እኔ ነበርኩኝ እኮ ያዝኳቸው። ዛሬ ደግሞ ማንም በጎኗ በሌለበት ሰዓት ከጎኗ ልቆም ይገባል ትለዋለች። እማላቅሽ መሰለሽ እኔ ክሩቤል በደንባቅሻለሁ። ስለዚህ ከእህቴ ጋር ራቅ በይ ሲል በቁጣ ይናገራታል። አንቺ ሳትወኝ ዶክተር ነበር ከጎናቸው የነበረው ስማ የማዘርም የእህትህም መንፈሳቸው አንድ ነበረ። የባልና የሚስትም መንፈሳቸው አንድ እንደሆነ አታቅም። የእሱ የእሷ የሚባል ቃላት እንደሌለ እወቅ። ስለዚህ ዝም በል ትለዋለች። ክሩቤልም ዝም በይ፣ ባለፋሽበት፣ ባልደከምሽበት እንደዚህ ልብሽን ነፍተሽ መናገሩ ጥሩ ነው ብለሽ ታስቢያለሽ? እንዴት ማለት እዩልሽ? ከዚህ በኋላ ግን ከሀረግ አጠገብ ባገኝሽ እገልሻለሁ። ይላታል። እስካለው ድረስ በህይወት ከጎኗ እየትም አልሄድም አግዛት አለው። ትለዋለች። ስማ ስትለው እሱ ግን ነገርኩሽ ከህቴ አጠገብ ከሀረግ ሁለተኛ እንዳላይሽ እንዳትቀርቢ፣ ይላታል። ስማ ይሄ ሁሉ መደበቅ ምን አመጣው? ምንድን ነው ስትል ምንድን ነው የምደብቀው ምን ደበቅኩኝ? ሲላት ምክንያቱም ያንተ ወንድምነትና የማዘር እናትነትህን ለምንድን ነው የደበቅከው? ስትለው ማለት ስለሱ አያገባሽም። የደበቅኩት አንቺን እፈራሽ ስለነበረ እናቴንም እህቴንም ትገይብኛለሽ ብዬ አስብ ስለነበረ ነው የደበቅኩት። ገባሽ? ተንኮልሽ ስለማያስቀምጥ ነው ሲል ይመልስላታል። አንቺ ስማ፣ አስታውስ፣ ቤተሰቦችህ እኔ ባልደርስባቸው ኑሮ እነሱ ጎዳና ላይ ነበር የሚወድቁት፣ ገባህ? ስም ብለህ አትናገር። ስሚ፣ ለማዘርም ሆነ ለፋዘር ለእህቴ ጥሩ አመለካከት እንደሌለሽ በደንብ አውቃለሁ። ስሚ፣ ልንገርሽ የናቴ ግድያ ውስጥ እጅሽ ካለበት እመኘኝ እገልሻለሁ ይላታል። ስማ ስማኝ አንተም እዩልህ እኔም እሳቸው ግድያ ውስጥ ያንተ እጅም ሆነ የማንም ሰው እጅ ካለ እመነኝ፣ ዝም አልልም። እኔም አንተ ያልከውን ነገር ያለ ጥራረገው ነበር ብላ ገፍትራው ትሄዳለች። እሱም ተበሳጭና ከዛው ቆሞበት ከነበረው ጋር ወንበር ላይ ቁጭ አለ። ልዲያ ዶክተርን ለባብሶ ወደ ስራ ሊሄድ ሲል አምሮብሃል ስትለው ባንቺ ነዋ ያማረብኝ፣ ስለዚህ ያው ቆንጆ እንደሆነ ያደረግሽኝ ደግሞ አንቺ ነሽ፣ ልብሴን ተኩሰሽ ቁልፌን ቆልፈሽ ያለብሽኝ አንቺ ስለሆንሽ ነው ሲላት እሺ አመሰግናለሁ ትለዋለች ሚስት ያደልሽ ሲላት፣ አዎ ስለዚህ እኔም መተኮስም ማዘጋጀትም ይህንስ ግዴታ አለብኝ ሚስት አደለው ስትለው፣ እችን ሊዲያ ነበር ለአመታት ስጠብቃት የነበረው ይላታል። አቃለሁ እየጠበካት ነበር፣ ግን አስጠብቆ ከመቅረት መመለስን የመሰለ የለም ሲላት፣ አረባክ እያለች አይን አይኑን ታየዋለች። እናም አንቺም ወደ ማውቃት እና ያቺ አብራኝ ወደ ነበረችው ሊዲያ ነበረ የፈለኩሽ። እናም መተሽልኛል ሊዲያ ብሎ ግንባሯን ሳም ሲያረጋት እውነትም ሊዲያና ፍቃሀት ነበር ማለት ነው። በጣም ሲላት እና እንዴት እኔ ግን ስለዚህ ብቻ አይደለም አመሰግናለሁ ያልኩሽ ሲላት እና ስለምንድን ነው ሲላት ስትለው ስለ ሀረግ ማለት ስለ ሀረግ ማለት ስለ ሀረግ ስትለው ምን ያህል ቴከር እያደረገሻት እንደሆነ ስመለከት አላት። የእውነት እኔ ካንቺ ይህን እንዲህ አይነት መልካምነት ማየት በጣም በጣም ነው የሚገርመውና ደስ ብሎኛል። ደስ ብሎኛል። ስለዚህ እሺ፣ ስለዚህ እኔ አሁን መሄድ አለብኝ ሲላት ግን የሆነ ጥያቄ ልጠይቅ ስትለው፣ እሽ ጠይቂ። ክሩቤል ክሩቤል ምን ሲላት፣ ክሩቤል እጣ ፈንታው ምንድን ነው ትለዋለች። እርግጥ አዎ፣ እኛ ለሰዎች አስፈላጊ ነን፣ ግን ደግሞ መርሳት የሌለብን ነገር ሰዎች ያስፈልጉናል። ሀርግም እዚህ መቆየት አለባት፣ ወንድሟም እዚህ መኖር አለበት ብሎ ጥሏት ይሄዳል። አይ አሮጊቷማ ምኑን ሄደች? ታዲያ ተክታ ነዋ። ታዲያ ሄደች ካንድም ሁለቱን እያለች ስታው መተምጥ መለስ አለና፣ ምንድን ያልሽው ሊዲያ ሲላት፣ አይ ምንድን ነው ያለችው፣ ምንድን ያልሽው ሲላት፣ ምንም አላልኩም ያው ለነሱ ምቾት ከተሰማቸው ችግር የለውም ነው ያልኩት አላትና አለችው። እሺ በይ መልካም ቀን ብሏት ይወጣል። እሷን በብስጭት አልጋዋ ላይ ቁጭ እንዳለች፣ እኔ አላስወጣቸውም፣ ግን እነሱ ራሳቸው ፈልገው ይወጣሉ። ድምፅ አልባ ጦርነት ማለት ይሄ ነው እያለች እሷም ቁጭ አለች። ዶክተርም ተነስቶ ወደ ስራው ሄደ። በአጋጣሚ መኪና ውስጥ እያለ ሲያስታውስ ሀረግን ስላላያት ተመልሶ መጥቶ ሀረግን አይቷት